ሰላም ሰላም! ውድ የዩቲዩብ ቤተሰቦች እንደምን አላችሁ? ዛሬ እንግዲህ በሌላ ቪዲዮ ተገናኝተናል። ዛሬ በዚህ ቪዲዮ ላይ እንግዲህ የምንመለከተው ስለ ኮሌስትሮል ነው። እንግዲህ ኮሌስትሮል ማለት ምን ማለት ነው፣ የኮሌስትሮል አይነቶች ምን ምንድን ናቸው፣ እንግዲህ ለበሽታ ተገላጭነትስ እስከምን ያለው፣ እንዲሁም አጠቃላይ መፍትሄው ምን ይመስላል የሚለውን በዚህ ቪዲዮ ላይ እንግዲህ አንድ በአንድ በስፋት የምናየ ይሆናል ማለት ነው። እንግዲህ ከዛ በፊት ሁላችሁ ይህንን ቪዲዮ ላይክ በማድረግ ጀምሮ እንዲሁም ለዚህ አስተማሪ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰቡ ኑ። አሁን በቀጥታ እንግዲህ ወደ ጉዳያችን እናልፋለን። እስከ ቪዲዮ ፍጻሜ አብራችሁን ቆዩ። እሺ ተመልካቾች፣ እንግዲህ ኮሌስትሮል በሰውነት ዋስ ውስጥ የሚገኝ የሚጣበቅ ቅባታማ ንጥረ ነገር ነው። እናም ለሰውነታችን የተወሰነ ኮሌስትሮን፣ ሆርሞኖችን፣ ቫይታሚን ዲ እና ለምግብ መፈጨት የሚያስፈልግ ንጥረ ነገር ነው እንግዲህ ሰውነት የሚያስፈልገውን ኮሌስትሮል በራሱ ይሰራል። በተጨማሪም እንግዲህ ከእንቁላል አስኳል፣ ከስጋ አይብና የወይራ ዘይት እንዲሁም ከኦቾሎኒ ማግኘት የምንችል ይሆናል ማለት ነው። እንግዲህ በደማችን ውስጥ በጣም ብዙ ኮሌስትሮል ከተጠራቀመ ከሌላ ደም ውስጥ ከሚገኝ ነገር ጋር በመደባለቅ ድንጋይ የሚመስል ክምችት ነገር በመፍጠር ከደም ቧንቧዎች ግድግዳ ላይ ይጣበቃል። ይህም ችግር እንግዲህ አትሮስ ክሎሪሲስ በመባል ይታወቃል ማለት ነው። እንግዲህ በመሆኑም የደም ውስጥ ቧንቧዎች በማጥበብ ወይም ደግሞ በመዝጋት ለደም ቧንቧ በሽታ ሊያጋለጥ የሚችል አደገኛ ነገር ነው ማለት ነው። ይሄ እንግዲህ ይህንን ካልን የኮሌስትሮል አይነቶች ምን ምንናቸው? የሚለውን ስናይ እንግዲህ ሶስት አይነት የኮሌስትሮል አይነቶች አሉ። ከእነዚህ ውስጥ እንግዲህ አንደኛውና የመጀመሪያው ኤች ዲ ኤል የሚባል ሲሆን ይህም እንግዲህ ጥሩ ኮሌስትሮል ነው፣ ምክንያቱም ይህ ኮሌስትሮል ከሌላ ሰውነት ክፍል ኮሌስትሮል ተሸክሞ ወደ ጉበት ያስተላልፋል። ጉበት ደግሞ ኮሌስትሮሉን ከሰውነት ያስወጣል ማለት ነው። እንግዲህ አንደኛው ነው የመጀመሪያው ይሄ ነው ማለት ነው። ሁለተኛው የኮሌስትሮል አይነት እንግዲህ ኤልዲኤል በመባል ይታወቃል። ኤልዲኤል ኮሌስትሮል እንግዲህ መጥፎ ኮሌስትሮል ሲሆን የድንጋይ መሰል ክምችት በደም ቧንቧዎች ግድግዳ ላይ እንዲፈጠር ያደርጋል። ሌላኛውና ሶስተኛው እንግዲህ የኮሌስትሮል አይነት ቪኤልዲኤል መጥፎ ኮሌስትሮልም ሲሆን እንግዲህ ልክ እንደ ኤልዲኤል የድንጋይ መሰል ክምችቶች በደም ቧንቧዎች ግድግዳ ላይ እንዲፈጠር ያደርጋል ማለት ነው። ይህም እንግዲህ ለበሽታ እንድትጋለጡ የሚያደርግ ይሆናል ማለት ነው። እንግዲህ የከፍተኛ ኮሌስትሮል ምክንያቱ ምንድን ነው ወደሚኖ ስናልፍ እንግዲህ እንግዲህ ከላይ እንዳልኩት መጠነኛ ኮሌስትሮል ጠቃሚ ነው። ግን ከልክ ያለፈ ከፍተኛ ሲሆን የተለያዩ ምክንያቶች ይኖሩታል። እንግዲህ አንደኛው ከፍተኛ ኮሌስትሮል ምክንያት እንግዲህ ጤናማ ያልሆነ የአመጋገብ ዘይቤ፣ ብዙ መጥፎ ቅባት ያላቸውን ምግቦች መመገብ እንግዲህ። እነዚህ ምግቦችም ስጋ፣ የወተት ተዋጽኦ፣ ቸኮሌት፣ የተጠበሱና በማሽን የተዘጋጁ ምግቦች ዋነኞቹ ናቸው። ሌላው እንግዲህ ስፖርት አለመስራት ነው። እንግዲህ የሰውነት እንቅስቃሴ አለማድረግ፣ ብዙ መቀመጥና ቁጭ ማለት እንግዲህ ከፍተኛ ኮሌስትሮል ምክንያት ነው ማለት ነው። ሌላው እንግዲህ ሲጋራ ማጨስ ነው። ከዚህም በተጨማሪም በቤተሰብ ይህ አይነት ችግር ካለ የሚተላለፍ ይሆናል። በመጨረሻም እንግዲህ ከመጠን በላይ ውፍረትና አልኮል በመጠጣት ከፍተኛ የኮሌስትሮል ምክንያት እንዲፈጠር ያደርጋል ማለት ነው። ሌላው እንግዲህ የኮሌስትሮል ችግር ምልክቶቹ ምንድን ናቸው የሚለውን ስናይ እንግዲህ በደም ውስጥ ያለው ከፍተኛ የኮሌስትሮል መጠን ግልጽ ምልክቶች ያሉትም ግን በልብ ምክንያት የደረት ህመም፣ የደም ግፊትና የደም ዝውውር ህመሞች ጨምሮ ምልክቶች ላላቸው ሁኔታዎች ተጋላጭነታችሁን ከፍ ሊያደርግ ይችላል። ስለዚህ ከፍተኛ ኮሌስትሮልን ተከትለው የሚመጡ በሽታዎች ምልክቶቹን እንድታስተውሉ ያደርጋል ማለት ነው። እንግዲህ ከላይ እንደነገርኳችሁ በጣም ኮሌስትሮል በዝቶ የደም ቧንቧ ችግር ሲፈጠር ይህ ችግር አትሮስ ክሎሪሲስ ይባላል ብያለው እንግዲህ ይህም ችግር ማለትም አተሮስክለሮሲስ ብዙ ላይ ወጣ አስጊ የሆኑ ችግሮችን ሊያስከትል ይችላል። ለምሳሌ ስትሮክ፣ የልብ ድካም፣ የደረት ህመም፣ ከፍተኛ የደም ግፊት፣ የደም ቧንቧ በሽታ፣ ስር የሰደደ የኩላሊት በሽታ፣ ለሐሞት ጠጠር የመጋለጥ እድልም ከፍተኛ ያደርጋል ማለት ነው። ስለዚህ እነዚህ ዋነኞቹ አደገኛ የሚያደርገው ሁኔታ ነው ማለት ነው። እንግዲህ አጠቃላይ ከኮሌስትሮል ጋር ተያይዞ መፍትሄው ምን ይመስላል የሚሆን ስናይ እንግዲህ አንደኛው የመጀመሪያው አመጋገባችሁ ላይ ማተኮር ነው። እንግዲህ መንገዜም ቢሆን ጤናማ አመጋገብን መከተል ያስፈልጋል ማለት ነው። በተለይም አትክልቶችና ፍራፍሬዎች ላይ ማተኮር ይኖርባችኋል ማለት ነው። ሌላኛው እንግዲህ ከመጠን በላይ ውፍረት ካለ ለመቀነስ መሞከር ነው። ከዚህ ጋር ተያይዞ እንግዲህ የአበቃት እንቅስቃሴንም ማድረግ ወይም ደግሞ ስፖርት መስራት አስፈላጊ ነው ማለት ነው። በመጨረሻም እንግዲህ በጤና ባለሙያ የሚታዘዙ መድኃኒቶችን ብቻ መውሰድ አስፈላጊ ነው ማለት ነው። እንግዲህ ውድ ቤተሰቦች ስለ ኮሌስትሮል በአጭሩ ይህንን ይመስላል። እንግዲህ ከዚህ ጋር ተያይዞ ሀሳብ፣ አስተያየት እንዲሁም ጥያቄ አላችሁ በታች በኮሜንት ማስፈሪያው ላይ ማስቀመጥ የምትችሉ ይሆናል ማለት ነው። እስከ ቪዲዮ ፍጻሜ አብራችሁን ስለነበራችሁ እጅግ በጣም አመሰግናለሁ። ፈጣሪ አክብርልኝ። በቀጣይ በሌሎች ቪዲዮዎች የምንገናኝ ይሆናል። እስከዛው በያላችሁበት ፈጣሪ ሰላሙን ያብዛላችሁ። ደህና ሆኑ ቸው